ስለ ደጅ አዝማች አንብቧል። ይወዳቸዋል። አርበኛ ነበሩ እንዲሁም ስር ነቀል የለውጥ አራማች። ጽላሎት ደራሲ እንዳለ ጌታ ከበደ ከሀ እስከ ፐ ዘ ዛሬ ከጥዋት ጀምሮ የግቢውን አጥር እየተከተለ ውጭ ውጭውን እያየ ነበር ያመሸው። ከገመተው በላይ ጊዜ ወስዶበታል። ግቢውን ለመዞር ከዋናው በር ተነስቶ በዝግታ ዙሪያውን ሲከታተል አይኑን ከግቢው ውጪ እያደረገ ነበር። መሰልቸት የሚባል ነገር ሳይሰማው፣ ከዋናው በር ውጪ ሌሎች በሮች ግርግር ያለባቸው አይደሉም። ዋናው በር ላይ ወደ ግቢው የሚወጡና የሚገቡ ለትምህርት ታጋዥ የሚሆኗቸው መረጃዎች ፎቶኮፒ ለማድረግ የሚሯራጡ፣ ሻይሙና የሚባባሉ፣ ወደ አራት ኪሎና ሜክሲኮ ለመሄድ ታክሲ የሚጠብቁ፣ የባስ ቁጥር ለማየት የሚንጠራሩ ሰልፈኞች እናም ሁል ጊዜ ቦታውን የማይለቅ አንድ አይነ ስውር የኔ ቢጤ። ሽመልስ ይህን የኔ ቢጤ በፊት በፊት አይወደው ነበር። ድምፁን ሲሰማ ይቀፈውና ትከሻውን ይከብደው ነበር። እንዲህ የሚሰማው ግን ከምድር ተረሱ አልነበረም። በተለይ ወደ ዩኒቨርሲቲ የገባ ሰሞን ሰውየው የልመና ዜማና ግጥም፣ የቃላት አወጣጡ ወይም አክሰንቱ የመጣበትን አካባቢ የሚያስታውሰው ነበር። አምላክ በጨለማ እንዳሄድ አውቃለሁ፣ እግዚአብሔር በጨለማ እንዳሄድ አውቃለሁ፣ ቀን ያልፋል እያሉ እጠብቀዋለሁ ይላሉ ጠዋት ማታ። ሽመልስ አይነ ስውር ለመሆናቸው እምነት አላደረበትም ነበር። በአይነ ስውር ተመስለው መውጫ መግቢያውን ለማጥናት የመጡ የሟች ቤተሰብ እንጂ የሚለምኑባቸው ግጥሞችም እሱ በዋለበት ቀዬ ማስቀደሰበት ደብር የታወቁ ናቸው። ዜማውም እንዲሁ። ቀስ በቀስ ግን ያለፈ ያገደመው ሁሉ በስማቸው የጠራ ስለ መሠረቱት ቤተሰብ ደህንነት አብዝ ሲጠይቅ የመስማት እድል ገጠመውና መረጋጋት ጀመረ። የገዛ ፍርሃቱ የወለደው ጥርጣሬ እንጂ ቀይውን የጎበኙ ደብሩን የተሳለሙ አስመሳይን የቢጥ ያለመሆናቸውን አመነ። ከሰው ጋር የሚያወሩትን ገጣጥመው የካቲት 12 ሰማዕታት መታሰቢያ ሐውልቱን አደነቀ። እዛው ግቢ ውስጥ ተዳብሎ የሚኖረው የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን እንደ አዲስ ጎበኝ። አምስተኛ በር አካባቢ ሲደርስ የተማሪዎች ግርግር ይቀንሳል። እዚህ አካባቢ በንጉሱ ዘመን ከፍተኛ ስልጣን የነበራቸው ሹማምንት የሰሯቸው መኖሪያ ቤቶች መኖራቸውን ሰምቷል። በወሬ በዝና የሚያውቃቸው የነደጅ አዝማች ታከለ ወልደ ሐዋርያትና የሌሎች ስመጥር ሰዎች ስመጠር መኖሪያ ቤቶች። የቤቶቹ አቅጣጫ እንጂ ቤቶቹ አይታዩትም። ስለ ደጃዝማች አንብቧል። ይወዳቸዋል። አርበኛ ነበሩ፣ እንዲሁም ስር ነቀል የለውጥ አራማች አፄ ኃይለ ሥላሴ በስልጣን ዘመናቸው እንቅልፍ ከነሳቸው አንድ ሁለት ወንድማማቾች በ1953 ዓ.ም ለታኅሣሥ ግርግር ምክንያት ከመሆናቸው በፊት አፄው ላይ መፈንቅለ መንግስት አድርገው የነበሩ። በመጨረሻም አመፀው በንጉስ ወታደሮች ላይ ላለመያዝ ሲሉ በገዛ ቤታቸው ራሳቸውን ያጠፉ። ሽመልስ ወደ ቤታቸው የሚያመራውን መንገድ እያየ ደጃዝማች ታከለ ወልደ ሐዋርያትን እያሰበ አንድ ቦታ ቆመ፣ በሐሳብ ተወሰደ። ተጓድሏቸውን እያደነቀ ያልተጻፈ ፊልም እያየ ይህንን አልፎ ወደ ሴቶች ዶርም የሚወስደው መንገድ ጋር ሲደርስ ከነሱ ማደሪያ ጀርባ የአዲስ ዓለማየው ወይም ደራሲ ዓለማየው መኖሪያ ቤት የነበረ ከ1950ዎቹ በኋላ ግን በሟች ባለቤቴ ቤቴ በወይዘሮ ከበበፃይ ስም የህፃናት መርጃ በጎ አድራጊ ድርጅት እንዲከፈትበት ፈቅጃለሁ ብለው የተንጣለለ ገቢውንና አፓርትመንታቸውን ለአዲስ አበባ አስተዳደር በነፃ መስጠታቸውን አንብበዋል። አሁንም ወላጅ አልባ ህጻናት እንደሚያርፉበት የአፍንጮ በር ነዋሪዎችን አሻግሮ እያየ ጉብኝቱን ቀጠለ።